በስሙ አብህ ወወልድ ወመንፈስ ቅዱስ አህዶ አምላካሜን። የተወደዳችው የተወደዳችሁ የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀደን በሉል እግዚአብሔር ፍጹም ሰላም ሰላምላችኋለሁ። እንደምንዋላችው እንደምንለይሳ ደረሳችው። አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ለሁሉ እግዚአብሔር ስሙ የተመሰገነ ይሁንልን።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 የሚያስተምረን እግዚአብሔር ነው። የሚመክረን እግዚአብሔር ነው። የሚገስን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን፣ ይመክረን፣ ይገስን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ፣ ተረዳይነቷ፣ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስነገባ ታዲያ ህዳር ስድስት ቀን ደብረ ቁስቋም ወይም ደግሞ ቁስቋም ማርያም እያልን ታላ ታላቅ ክብረ በዓል እናከብራለን። ይህንን ክብረ በዓል ለምንድን ነው የምናከብረው የሚለውን ከመመለከታችን አስቀድሞ ከቃሉ ትርጉም ጀምሮ ልናውቅ ያስፈልጋል እና ደብረ ቁስቋም ማለት ምን ማለት እንደሆነ እንመለከታለን። እንግዲህ ደብረ ቁስቋም ማለት ምን ማለት ነው ስንል ደብር ስንል ተራራ ማለታችን ነው። ለምሳሌ ደብረ ገነት፣ ደብረ ኤዶም እያልን ደብራትንም ጭምር ስንጠራ ደብር ስንል ተራራ እያልን እንደሆነ ልናውቅ ያስፈልጋል። ስለዚህ ደብረ ቁስቋም ስንል የቁስቋም ተራራ እያልን እንደሆነ ልናውቅ ያስፈልጋል። ታዲያ ይህ ክብረ በዓል ከቁስቋም ተራራ ጋር ምን ቢያገናኘው ነው በዚህ ተራራ ስም የተሰየመው የሚለውን ስንመለከት ኅዳር ስድስት ቀን የአርያም ንግሥት የፍጥረታት ሁሉ መቤት እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ አረጋዊ ቅዱስ ዮሴፍንና እናታችን ቅድስት ሰሎሜን አስከትላ ለሶስት ዓመት ከስድስት ወር ከተሰደደች በኋላ ያ ሁሉ የስደት የመከራ ጊዜ ካለፈ በኋላ በስተደቡብ በምትገኘው በደብረ ቁስ ያረፉበት ዕለት ነው። ህዳር ስድስት ማለት ነው። ደብረ ቁስቋም በደቡብ ግብፅ የሚገኝ ታላቅ ተራራ ነው። ይህ ተራራ የተቀደሰ ተራራ ስለመሆኑ የእስክንድሪያው ሊቀጳጳስ ቅዱስ ታኦፊሎጎስ በድርሳነ ማርያም ላይ ሲናገር እንዲህ ይላል። ይህም ከሀገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው ይላል። በውስጡ ቅዱስ እግዚአብሔር ያድራል። ይህ ተራራ የእግዚአብሔር ልጅ ወዶታል አክብሮታልም። ከተቀደሰች እናቱ ጋር አድሮበታል ይሰጣልና ይላል። ከመላእክት ቤት ያድር ዘንድ አልወደደም፣ ቢታንያንም አልመረጠም፣ ይህንን ቁስቋም የተባለን ተራራ መረጠ እንጂ ከእናቱ ጋር በዚህ ተራራ ላይ ከድካማቸው አርፈውበታል ብሎ ስለዚች ተራራ ታላቅነት ይናገራል ማለት ነው። ታዲያ ታሪኩን ወደ ኋላ መለስ ብለን ማወቅ ያስፈልጋልና ወደኋላ መለስ ብለን ስንመለከት የማቴዎስ ወንጌል ምዕራፍ ሁለት ቁጥር አንድ እስከ 18 ያለውን ስትመለከቱ ጌታችን መድኃኒታችን የሱስ ክርስቶስ በተወለደ በሁለት ዓመት የጥበብ ሰዎች ወይም ደግሞ ሰባ ሰገል ወደ ቤቴ ላይ መጥተው ሰግደውለት ወርቅ፣ ዕጣን፣ ከርቤውን ገበሩ አገቡለት። ታዲያ ንጉሥ ተወልዷል መባሉን የሰማ ንጉሥ ሄሮድስ 144 ሺህ ህፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ በቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደትን ወጣች። ስደት የማይገባት ኛናት። አዎ ስደትን ወጣች። ከገሊላ ተነሳ፣ በጭንቅ በመከራ በረሃብና በጥም በሐዘንና በድካም እንዲሁም ደግሞ በእንባ ተጉዛ እመቤታችን ቅድስት ድንግል ማርያም ምድረ ግብፅ ገብታለች። አዎ የአምላክ እናት እሳትን አዝላ በብርድ ተንገላታች። ለእኛ የህይወት እንጀራ ተሸክማ እርሷ ተራበች። የህይወት ውሃን ተሸክማ እርሷ ተጠማች። የህይወት ልብስን ተሸክማ እርሷ ተራቆተች። የህይወት ፍስሐን ተሸክማ እርሷ አዘነች። ማምላክ ወላዲተ አምላክ አምላክ ድንግል ማርያም ተራበች፣ ወገኖቼ። እርሷ ተጠማች፣ ታረዘች፣ ደከመች፣ አዘነች፣ አለቀሰች፣ እግሯ ደማ፣ ተንገላታች። ለሚገባው ይህ ሁሉ የተደረገው ለእኛው ድህነት ነው ወገኖቼ። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ዲያብሎስ ብቻ ነው። አራዊት እጽዋትና ድንጋይ እንኳን ሳይቀር ለአምላክናት ለድንግል ማርያም ክብር ይሰጣሉ። አረጋዊው ቅዱስ ዮሴፍና እናታችን ቅድስት ሰሎሜም ደግሞ የክብር ክብር ይገባቸዋል። ምክንያቱም ከአምላክናት ከድንግል ማርያምና ከቸር ልጇ ጋር መከራ መቀበልን መርጠዋልና፣ መሰደድን መርጠዋልና፣ መራብን መርጠዋልና። አዎ ከሀገር ሀገር መንገላታችን ጠዋልና የክብር ክብር ይገባቸዋል። ታዲያ መድህን ዓለም ክርስቶስ ለምን ተሰደደ? እመቤታችን ቅድስት ድንግል ማርያም ለምን ተሰደደች? ለምን ስደቱን ወደ ግብፅና ወደ ኢትዮጵያ አደረገ ካልን የመጀመሪያው ትንቢቱን ይፈጽም ዘንድ ነው። በዚህ በትንቢት ኢሳያስ ምዕራፍ 19 ቁጥር አንድ ጀምሮ ስትመለከቱ በፈጣን ደመና ወደ ግብፅ እንደሚወርድ ተነግሯልና ያንን ትንቢት ይፈጽም ዘንድ ጌታችን ተሰደደ። ሁለተኛው ምሳሌውን ይፈጽም ዘንድ ጌታችን ተሰደደ። ሦስተኛው ከግብፅ ጣዖት አምልኮን ያጠፋ ዘንድ ጌታችን ተሰደደ። አራተኛው የግብፅንና የኢትዮጵያን ገዳማት ይቀድስ ዘንድ ጌታችን ተሰደደ። አምስተኛው ሰው መሆኑ በአማን እንጂ ምትሃት እንዳልሆን ለማጠየቅ ሲል ጌታችን ተሰደደ። ሰው ባይሆን ኖሮ አይሰደድም ነበረ። ሄሮድስ ቢያገኘው ደግሞ ሊገድለው አይችልም። ለምን ካልን ያለ ፈቃዱና ያለ ዕለተ አርብ ደሞ አይፈስምና ማለት ነው። ስድስተኛው ለምን ተሰደደ ስንል ስደትን ለሰማዕታት ባርኮ ለመስጠትና የአዳምን ስደት በስደቱ ለመካስ ነው። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ እቅፎ ነው የተሰደደው። ቤታችን ቅድስት ድንግል ማርያምም ደግሞ ልጇን አቅፋ የተሰደደችው ለእኛ ለስደተኞች ስደትን ባርከው ቀድሰው ሊሰጡን ነው። ዛሬ በስደታችን መከራ ቢገጥመን፣ አዎ ስደትን ከእኛ በበለጠ የሚያውቁትን እንማጸናቸው። ጌታችን ስደትን ከእኛ በበለጠ ያውቀዋልና፣ ጌታ ሆይ ከዚህ ስደት ከዚህ መከራ ነፃ አውጣኝ ብለን እንማጽነው። እርሱ ከችግራችን ሁሉ ያላቅቀናል። መቤታችን ቅድስት ድንግል ማርያምም ልጇን አቅፋ ልጇን አዝላ እንቅፋት እየመታት የእግር ጥፍሯ እስኪነቀል ድረስ ከሀገር ሀገር ተንገላታ ተሰዳ የስደትን ምንነት ከእኛ የበለጠ ታውቋለችና በስደታችን ወቅት መከራ ሲገጥመን ድንግል ማርያምን እንማጸናት ከእኛ የበለጠ የስደትን ነገር ታውቋለችና ከመከራችን ሁሉ ታወጣናለች። ወገኖቼ መብራት ድንግል ማርያም ለሶስት ዓመት ከስድስት ወር በስደት የቆየችባቸው ቦታዎች አሉ። ድንግል ማርያም ከርጉም ሄሮድስ ስትሸሽ መጀመሪያ የሄደችው ከገሊላ ወደ ሶርያ ድንበር ነው። በዚያም ታዲያ የሸሸጋት ቅዱስ ጊጋር በሄሮድስ ሲገደል ወደ ምድረ ግብፅ ወረደች። በግብፅም ታዲያ ለብዙ ጊዜ ከአንዱ ወደ ሌላው ስትሸሽ ቆየች። ከዚያም በኋላ በሰሜኑ የሀገራችን ክፍል ገብታ ደብረ ቢዘን ላይ አሁን ኤርትራ ውስጥ ነው። በዚያ አረፈች። ከዚያ ከደብረ ቢዘን በደብረ ዳሞ አክሱም ደብረ አባይ ዋልድባ አድርጋ እየባረከች እመቤታችን ድንግል ማርያም ጣና ላይ ደርሳለች። በጣና ገዳማትም ታዲያ በተለይ በጣና ቂርቆስ ለመቶ ቀናት ቆይታ ቀጥታ በጎጃም ወደ ሸዋ ሄዳ ደብረ ሊባኖስን ቀድሳለች። ቀጥላም ታዲያ እስከ ደብረ ወገግና ደብረ ሀዘሉ ድረስ ደርሳለች። በእግሯ ያልደረሰችባቸውን የሀገራችን ክፍሎች ደግሞ በደመና ተጭና አይታ ባርካቸዋለች። መቤታችን ቅድስት ድንግል ማርያም በዚህ በስደቷ በመከሯ ወቅት ላይ ይቺን ሀገራችንን ኢትዮጵያን ስለወደደቻት ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሀገራችን ኢትዮጵያን በአስራትነት ተቀብላታለች። ወገኖቼ ኢትዮጵያ ሀገራ የመቤታችን የቅድስት ድንግል ማርያም የአስራት ሀገር ናት። ስለዚህ መብራን ድንግል ማርያምን ስንማጽናት ፈጥና መልስ ትሰጠናለች። ይቺን ሀገራችን የኢትዮጵያን ወዳት ከልጇ ከወዳጇ አዎ በአስራትነት ስለተቀበለች ማለት ነው። ልብ በሉ ታዲያ ሄሮድስ መሞቱን መላከ ብስራት ቅዱስ ገብርኤል የነገራት እዚው ኢትዮጵያ ውስጥ እያለች መሆኑን ሊቃውንት አባቶቻችን በእቱ ፊት ይናገራሉ። ታዲያ ንጉሥ ሄሮድስ ከሞተ በኋላ ወደ ሀገሯ ስትመለስ እመብርሃን ድንግል ማርያም ከሀገራችን ሰዎች የተቀበለችውን ስንቅና ስጦታ በአምስት ግመሎች ጭና ከቅዱሳኑ ዮሴፍና ሰሎሜ ጋር በዚች ቀን ደብረ ቁስቋም ውስጥ ገብተው ከድካም አርፈዋል። ሀሴትንም አድርገዋል። ዛሬ ኅዳር ስድስት ቀን የምናከብረው ይህንን ክብረ በዓል ነው። ከስደታቸው ሲመለሱ ደብረ ቁስቋም ወይም ደግሞ ቁስቋም በተባለ ተራራ ላይ ከስጋ ድካም ተማርፈው ሐሴትን ያደረጉበት ዕለት ነውና እኛም ይህንን ዕለት አዎ ደስ እያለን እንድናከብረው ቤተ ክርስቲያናችን ሥርዓት ሰርታልናለች በዚህ ምክንያት ብቻ አይደለም የምናከብረው አንድም እመቤታችን ቅድስት ድንግል ማርያም ከስደት ስትመለስ ያረፈችበት ነው ብለናል አንድም ደግሞ ዳግመኛ ከክርስቶስ ስደት አራት መቶ ዓመታት በኋላ በዝች ቀን የግብፅ ደብረ ቁስቋም ታንጻ ተቀድሳለች የቅዱሳንም ማደሪያ ሆናለች ና ይህችን ዕለት በዚህም ምክንያት እናከብራለን። ይህስ እንደምንድን ነው ቢሉ ደግሞ ለስም አጠራሩ ጌትነት ይሁንና መደን ዓለም ክርስቶስ ድንግል ማርያም እናቱን፣ ቅዱሳን ዐዋርያትን፣ አላፍ መላእክትን፣ ጻድቃን ሰማዕታትን አስከትሎ ወደዚች ወደ ታነጸች አዎ በግብፅ ወደ ታነጸች ደብረ ቁስቋም ቤተ ክርስቲያን ወረደ። የወቅቱ የግብፅ ፓትርያርክ ቅዱስ ቴዎፍሎስና ሊቁ ቅዱስ ቄርሎስ ቤተ ክርስቲያኑን አንጸው ሕዝቡን ሰብስበው ይጠብቁት ነበርና ጌታችን መድኃኒታችን የሱስ ክርስቶስ ወርዶ ቀድሶላቸው ታላቅ ደስታ ሆኗል። ይህ ቀን ለእኛ ለክርስቲያኖች ሁሉ እጅግ የደስታ ቀን ነውና ሐሴትን ልናደርግ ያስፈልጋል። ምክንያቱም የሰማይና የምድር ጌታ ለእኛ ሲል ከከፈለው ዋጋ ለእኛ ሲል ከስደቱ በዝች ቀን ተመልሷልና የተመለሰበትን ዕለት አስበን ሐሴትን ልናድርግ ያስፈልጋል። የእመቤታችን የቅድስት ድንግል ማርያምን ስደቷን አስበን ካዘንን መመለሷን አስበን ደግሞ ደስ ልንሰኛ ያስፈልጋልና። አዎ በዝች ቀን በሁለት ምክንያት ሐሴት ልናድርግ ደስ ሊለን ያስፈልጋል። የመጀመሪያው ከስደት የተመለሱበት ነው። ሁለተኛው ደግሞ አዎ ቅድም እንዳለው ከክርስቶስ ስደት አራት መቶ ዓመታት በኋላ በዚች ቀን የግብፅ ደብረ ቁስቋም ታንፃ ቅዳሴ ቤቷ የተከበረበት ዕለት ነውና አዎ እጅግ ደስ እያለን ይህንን ክብረ በዓል ልናከብረው ያስፈልጋል ማለት ነው። እንግዲህ ስለ ስደት ሲነሳ ሐዋርያት በወንጌል የተነሳ ተሰደዋል። ቅዱሳን ስለ ክርስቶስ ፍቅር በየገዳሙ ተሰደዋል። እነዚህና ሌሎች ስለ ስሙና በስሙ ምክንያት ሲሰደዱ፣ የእመቤታችን ቅድስት ድንግል ማርያም ስደት ግን ልዩ ነው ወገኖቼ። ምንድን ነው ልዩ የሚያደርገው ካልን ሷማ የተሰደደችው ልጇን ቅዱስ አማኑኤልን ይዛ ነው የተሰደደችው። ቅዱሳን በአምላካቸው ስም ሲሰደዱ፣ መቤታችን ቅድስት ድንግል ማርያም ግን አምላክን ታቅፋ አምላክን ይዛ ነው የተሰደደችው። መቤታችን የተሰደደችው ምድራዊ ንጉሥ ንጉሥ ሄሮድስን ፈርታ ሸሽታ አይደለም። እርሷማ ይዛው የተሰደደችው ሰማያዊ ንጉሥ የሆነውን ሄሮድስን በዐይኑ እይታ ብቻ ከምድረ ገጽ ማጥፋት መደምሰስ የሚችለውን አልፋና ኦሜጋ ኢየሱስ ክርስቶስን ይዛውን የተሰደደችው። አዎ ደግሞም እናውቃለን። ልጇ ሐናንያና ሰጴራን ሳይመታ የጣለ አምላክ ነው። የሐዋርያት ስራ ምዕራፍ አምስት ቁጥር አንድ እስከ አስር ስንመለከት እንደምናገኘው ስደት የማይገባት የእኛ እናት ወላዲታ አምላክ ድንግል ማርያም የእኛን የኃጢአተኞቹን ስደት ፈንታ እርሷ ትሰደደች። መቤታችን በመሰደዷ ከገነት እንድንሰደድ ያደረገን ሰይጣን ዲያብሎስን አሳደደችው። እመቤታችን በስደቷ ወቅት በቀላሉ ለመናገር እንኳን የሚከብዱ ከኅሊና በላይ ልብ ሰባሪ መከራን ተቀብላለች። በዚህም ታዲያ ስደትን ተሰዳ ለእኛ ባርካ ቅድስት አሰጥታናለች። በተለይ በውጭ ሀገር ያላችሁ ወንድም እህቶቼ፣ በስደታችሁ መከራ ሲገጥማችሁ ስደትን ከናንተ በበለጠ የእግር ጥፍሯ እስኪነቀል ድረስ ሀገር ለሀገር የተሰደደችውን እመቤታችን ቅድስት ድንግል ማርያምን እያስታወሳችሁ ተጽናኑ። በነገሮች ሁሉ እንድትረዳችሁ እመብርሃን ድንግል ማርያምን ተማጸኗ። ወገኖቼ፣ እርሷ አዎ ስደትን ከእናንተ በበለጠ ስለምታውቀው በስደታችሁ ወቅት መከራችሁን፣ ችግራችሁን ሁሉ ታረቅላችኋለች። በእውነት ክብር ለአምላካችን ነው። ይሁን መቤታችን ቅድስት ድንግል ማርያም ዛሬ ከስደቷ ስትመለስ ደብረ ቁስቋም ተራራ ላይ ያረፈችበት ዕለት ነው። ወገኖቼ ዛሬም ካደግንበት መቅደስ በእግረ መንፈስ በእግረ ስጋ ለተሰደድን ለእኛ መመለስ ይሆንልን። ወገኖቼ ዛሬም ከታረደልን በግ ከክርስቶስ ማዕድ ርቀን በነብስ ረሃም ለምንንከራተት ለእኛ ወደ ህይወት እንጀራ የመመለስ በዓል ይሆንልን። ዛሬም ጽማ ነብሳችንን ሊያረካ የኃጢአታችንን እድፈት ሊያጥብ ከፈሰሰልን ደምርቀን አዎ በጥም ለጠወለግን ለእኛ የመመለስና የመርካት ጊዜ ይሆንልን። ዛሬም ክርስቶስ እኛን ይጠማል ወገኖቼ በሰው ፍቅር ለተጠማው ግሮሮ ሰላም ላለው እንዳለ ሊቁ የክርስቶስ ግሮሮ እኛን በመጥማት ይናፍቃልና ወደ እርሱ እንድንመለስ እርሱ ይርዳን ወገኖቼ ዛሬኮ ይህንን ኀያል ንጉሥ ገፍተን አምላክ ያልሆነውን ያስጨነቀን መድኃኒታችንን ገፍተን በሽታ አስለቀሰን። ወገኖቼ ሰላማችንን ክርስቶስን ገፍተን አዎ ጦርነት አሸበረን። ወደ ገዛ መቅደሱ ወደ ልባችን ይገባ ዘንድ ለጌታ ለክርስቶስ እንዲሁም ለተወደደች እናቱ ልባችንን እንክፈት፣ ወገኖቼ። የእመቤታችን ስደት ማብቂያ ለመከራችን ማብቂያ ይሁንልን። ለሰላማችን ማብቂያ ይሁንልን። የንጹሐን ደም መፍሰስ ማብቂያ ይሁን ወገኖቼ። ለፈተናችን ማብቂያ ይሁንልን ወገኖቼ። ስለዚህ የእመቤታችን የቅድስት ድንግል ማርያም ስደት ለእኛም ስደት ማብቂያ፣ ለእኛም መከራ ማብቂያ፣ ለእኛም ስቃይ ማብቂያ፣ ለእኛም ጦርነት ማብቂያ ይሁንልን ወገኖቼ። ትላንትና ቤተ ክርስቲያን ስናገለግል የነበርን ዛሬ በኃጢአታችን ምክንያት ከቤተ ክርስቲያን ተሰደን በዓለም ውስጥ እየተሰደደን ያለን ሰዎች አዎ፣ የስደታችን ማብቂያ ይሁንልን፣ ወደ ቤቱ ይመልሰን። ወገኖቼ ትላንትና ቆራቢ የነበርን ሰዎች ዛሬ በኃጢአታችን ምክንያት ተሰደን በዲያብሎስ ግዞት ውስጥ ያለን ሰዎች ዛሬ የስደታችን ማብቂያ ይሁንልን፣ ወደ ቤቱ ይመልሰን። ወደ ቅዱስ ሥጋው ወደ ክቡር ደሙ ያቀረበን ወገኖቼ ታዲያ ይህንን ክብረ በዓል ስናክብር እኛ አውቀነው ሌሎችም እንዲያውቁ ልናስተምር ያስፈልጋል። ምክንያቱም ብዙ ሰዎች ክብረ በዓላት ሲከበሩ ለምን እንደሚከበሩ አያውቁም። ሰው ሲያከብር አይተው ያከብራሉ። ሰው ቤተክርስቲያን ስለሄደ አይተው ቤተክርስቲያን ይሄዳሉና ለምን እንደሚከበር አውቀው እንዲያከብሩ፣ ለምሳሌ ደብረ ቁስቋም ሲባል ምንድን ይህ ክብረ በዓል እያሉ በአይምሯቸው ጥያቄ የሚፈጥርባቸው ሰዎች ሊኖሩ ይችላሉና ለምን እንደሚከበር ሁላችንም አውቀን እንደምናክብር አሁን የሰማን ሰዎች ሌሎችም እንዲሰሙ ልናደርግ ያስፈልጋል። ቅድስት ቤተክርስቲያንን እኛ ባወቅናት ባት ልክ እኛ በተረዳናት ልክ ሌሎችም እንዲረዷት እንዲያውቋት ልናደርግ ያስፈልጋል። ይህ ደግሞ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብት ወልድና ስመክር ስናሰታ ባህተባ አንገቱ ሊካሰረችበት ከቅድስት ቤተክርስቲያን ባልወጣ ባልሄደ ነበረ። ነገር ግን እኛ የተማርነውን ስለማናስምር፣ ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማሩ የቤተክርስቲያናችን አስምሮ ባገኘነው አጋጣሚ ሁሉ ልናስምር ያስ ያስፈልጋል በመንገድ ላይ ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል። ሌሎች አልባልታ ወሬዎችን እያወራን ሀሜትን እያማን ኃጢአትን ከምንሰራ ይልቅ ለምሳሌ ህዳር ስድስት ቀን በቁስቋም በዓል ዕለት ዛሬ ለምንድን ነው ደብረ ቁስቋም ተብሎ የተሰየመው ለምድ ክብረ በዓሉ የሚከበረው እያለን ብንወያይ ብንማማር፣ አዎ አንድም የተማርነውን እናስምራለን በረከትን እናገኛለን ማለት ነው። ስለዚህ ሌሎች አልባልታ ወሬዎችን ከማውራት ይልቅ የምታውቁትን እያሳውቃችሁ እየተማማራችሁ በረከት ረዴትን እንድታገኙ እርስ አምላካችን መድኃኒታችን ስክርስቶስ ሁላችንንም ይርዳን።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 ማለት ነው። እንግዲህ መርሃ ግብራችን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት ሶስት ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነሱስ መቼ መቼ ናቸው ስንል አዲስ ዓመትን ምክንያት ማድረግ የታሰሩ ትንሞቻችንን እንጠይቃለን። በዚህም ደግሞ ታምሜ አልጠ ጠየቃችሁኝም የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙ ወንድሞቻችንን በየሆስፒታሉ መድኃኒት መግዣ እንኳን አጥተው የሚሰቃዩ ወንድሞቻችንን እንጠይቃለን። በዚህም ታመሜ አልጠየቃችሁኝም የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡ ነዳያንን አንድ ቦታ ሰብስበን እናበላለን፣ እናጠጣለን። በዚህም ደግሞ ተርቤ አላበላችኝም ተጠምቼ አላጠጣችኝ የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ በዚህም መሰረት ታዲያ አሁንም ከፊታችን የሚመጣውን የገና በዓልን ምክንያት በማድረግ የታመሙ እህት ወንድሞቻችንን በተለይ በካንሰር ህመም እየተሰቃዩ መድኃኒት መግዣ እንኳን ያጡ በየቀኑ ብዙ ብር ለመድኃኒት መግዣ የሚያወጡ እህት ወንድሞቻችንን ሆስፒታል ድረስ ሄደን እንጎበኛለን እንጠይቃለንና እዚህ የበረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል ማለት ነው። የመቶ ብር ቻለንጅ ብለን ጀምረናል። እዚህ የመቶ ብር ላይ ሁላችሁም የአቅማችሁን እያደረጋችሁ ልትሳተፉ ከበረከቱ ተካፋይ ልትሆኑ ያስፈልጋል። እንዴት ነው የምሳተፈው? በምን አካውንት ነው የምሳተፈው? ከዚህ በፊት የሰራችኋቸው የበረከት ስራዎች በምንድን ነው የምንመለከተው ብላችሁ ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ተጭናችሁ ስገቡ ሙሉ ዝርዝር መረጃው ይመጣላችኋል። ጽሁፉን አንብባችሁ አካውንት ታገኛላችሁ፣ ስልክ ቁጥር ታገኛላችሁ፣ ሊንክም ላይ ታገኛላችሁ። ያንን ሊንክ ተጭናችሁ ደግሞ ቪዲዮውን መመልከት ትችላላችሁ። የዛሬ ዓመት የሰራ ነውን ማለት ስለዚህ በዚህ መልኩ በረከት ስራ ላይ መቶ ብር ቻለንጅ ላይ ልትሳተፉ ያስፈልጋል ማለት ነው። እግዚአብሔር አምላካችን ሁላችንም ተሳትፈን የበረከቱ ተካፋዮች እንድንሆን እርሱ አምላካችን ይርዳል።